ሰላም የዩቲዩብ ተከታታዮች ዛሬ ይዤላችሁ የመጣሁት ህልሞችና ፍቺዎቻቸውን ነው። እነዚህን ህልሞች ካያችሁ ያው ችላ ማለት አይኖርባችሁም ማለት ነው። በደንብ መጸለይ ላይ ያስፈልገዋል እነዚህን ህልሞች ካየን ማለት ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷን መጫን እንዳረሱ አዲስ ሴጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ወደ ፍቺዎቻቸው ወስዳቸዋለን። አንድ ሰው በህልሙ ሲጃራ ሲያጨስ ካለመ ፈተና ውስጥ ሊገባ እንደሆነ የሚያመላክተው ፈተና ውስጥ ሊገባ እንደሆነ የሚያመላክተው ነው። አንድ ሰው በህልሙ ደግሞ እንጨት መስቀልን ካለመ ማለት ነው፣ መሳለም አይደለም ማየት ብቻ ከሆነ ይሄም የስጋ ፈተናን ያመላክታል። በህልም እጫት መቃምን የሚያመላክተው የስጋ ፈተና ሊመጣ እንደሆነ የሚያመላክት ነው። እሳት ሲነድ ካለመ አንድ ሰው እሳት ሰይጣን ነው። በተጨማሪ ደግሞ ነገር ሊመጣ እንደሆነ የሚያመላክት ስለሆነ ያው ይሄን ችላ ማለት አይኖርብንም። ያው መጠንቀቅ ይኖርብናል፣ መጸለይ ይኖርብናል ማለት ነው። የቤታችን ጣሪያ ሲነሳ ካለምን ይሄ የሚያመላክተው የእግዚአብሔር ሞገስ ከቤት ሲወጣ ነው። ስለዚህ ይሄ ማለት ደግሞ በጣም ጥሩ አይደለም። ስለዚህ በደንብ መጸለይ፣ በደንብ መበርታት፣ ወደ ፈጣሪ በደንብ መቅረብ ይኖርብናል ማለት ነው ይሄን ህልም ካየን ለማስተካከል ዝናብ ዶፍ ዝናብ ሲዘንብ ካለ ምንም ይሄ የሚያመላክተው በስጋ ፈተና ሊመጣ እንደሆነ የሚያመላክት ነው። ይሄም በጣም ጸሎት ያስፈልገዋል። አንድ ሰው በህልሙ ስልክ ከእጁ ላይ ሲወድቅበት ካለመ ይሄ ማለት ጸሎት ላይ ችግር አለ ማለት ነው። ያው ማለት በደንብ መጸለይ ወይም ደግሞ መጸሎት ቀንሰን ከሆነ ወይም መጸለይ አቁመን ከሆነ ድጋሚ ወደ ጸሎት መመለስ እንደሚኖርብን የሚያስጠነቅቀን ህልም ነው። ዳገት የበዛበት መንገድም ስንሄድ ካለምን ያው ዳገቱን መውጣት ካቃተን ካለምን ይሄ ፈተና ነው፣ የስጋ ፈተና ነው። ይህም በደንብ ጸሎት ያስፈልገዋል። ችላ የምንለው ህልም አይደለም፣ ፈተና ነው። ፈተናውን ለማለፍ ደግሞ በደንብ መጸለይ ይኖርብናል ማለት ነው። ሰው ሲመታን ካለምን ይሄም ደግሞ ህመምን ነው የሚያመላክተው። አደጋ ህመምን ስለሆነ የሚያመላክተው ያው በደንብ መጸለይ ይኖርበታል ማለት ነው። ገደል ውስጥ ደግሞ ስንገባ ካለምን ይሄ የሚያመላክተው አበሳ፣ ጭንቀት ውስጥ ልንገባ እንደሆነ የሚያመላክተን ነው። ይሄም በደንብ ጸሎት ያስፈልገዋል ማለት ነው። ጥቁር ሴት ስትዝትብን ካለምን ያው ይሄ ህመምን ስለሆነ የሚያመላክተው፣ ያው ጥቁር ሰው በህልም ካለምን ሴጣን ስለሆነ የሚያመላክተው ይሄ ደግሞ ህመምን የሚያመላክታል እና በደንብ መጸለይ ይኖርብናል ማለት ነው። አንድ ሰው በህልሙ ውሻ ሲጮህበት ካለመ ይሄ ችላ ማለት አይኖርበትም፣ ምክንያቱም መተት እየተላከ እንደሆነ የሚያመላክት ነው። ስለዚህ በደንብ ጸሎት ማድረግ ይኖርብናል። የተላከው መተት ህይወታችንን መቱ እንዳያዘበራርቀው ወይም ወደ ህይወታችንን እንዳይገባ ማለት ነው። በደንብ ጸሎት ማድረግ እንደሚኖርብን ነው። ይሄ በቃ እንደተላከ መተት እየተላከ እንደሆነ የሚያመላክተን ነው። ጭቃ ውስጥ እራሳችንን ካለምን ይሄ አንደኛ ሀጢያትን ነው የሚያመላክተው ሁለተኛ ደግሞ መከራ ነው የሚያመላክተው፣ እና ይሄም ችላ ልንለው አይገባም፣ በደንብ ጸሎት ልናደርግ ይገባል ማለት ነው። ያው ህልም ስናይ ማስጠንቀቂያ ነው፣ ሊመጣ ያለውን ቀድመን የሚነግረን ነው። ያው ይሄ በጸሎት ማስተካከል የምንችላቸው በደንብ በጸሎታችን ከበረታን ልናልፋቸው የምንችለው እንደሆነ የሚያመላክተን ነው። ስለዚህ ያው በህልም ስናይ ቶሎ ብለን ችላ ሳንን ጸሎታችን ላይ መበርታት ይኖርብናል ማለት ነው። ጅብ ጅብ ሲያባረረን ካለምን ወይም ደግሞ ጅብ ሲነክሰን ካለምን ጥሩ አይደለም። የቡዳ መንፈስ ነው፣ ያ በዛ ልንጠቃ እንደሆነ የሚያመላክት ነው። ስለዚህ ቀድመን ቶሎ ብለን ይሄን ካየን ጸሎታችንን፣ መጠመቅ፣ መጸለይ፣ መስገድ ይኖርብናል ማለት ነው። በህልም ሌባ ቤታችን ገብቶ ካለምን ቀይዞ ይዞ ከሄደ ጥሩ አይደለም። ያው ግን ቤታችን ገብቶ ብቻ ካለምን ይሄ መጸለይ ይኖርብናል። አንደኛ የሞት መልአክ ነው፣ ሁለተኛ ደግሞ የሆነ ህይወታችንን ሊያመሰቃቅልብን የመጣ መንፈስ እንዳለ ነው የሚያመላክተው። ስለዚህ ይሄ መጸለይ በደንብ ይኖርብናል ማለት ነው። እማናቃቸው ሰዎች ሲያሳድዱን ሲያብሯሩጡን ካለምን ከያዙን ያው ጥሩ አይደለም። ሲያሳድዱን ምናምን ካለምን የሆነ የአጋኑት ውጊያ በዙሪያችን እንዳለ የሆነ ህይወታችንን ሊነጥቅን ያለ ነገር እንዳለ የሚያመላክት ነው። ስለዚህ ይህን ማሸነፍ የምንችለው በጸሎት ነው። ጸሎት ማድረግ ያስፈልጋል ማለት ነው። በህልማችን ልብሳችንን ሰው ሲወስድብን ካለምን፣ እንጀራ ሲወሰድብን ካለምን፣ ምግብ ስንከለከል ካለምን፣ ዳቦ ሲወስዱብን ካለምን፣ የኛ የሆነን ነገር በአጠቃላይ ሲወስድብን አንድ ሰው ካለምን ይሄ በበረከታችን ባለን በተሰጠን እግዚአብሔር በሰጠን ነገር ላይ የሚመቀኘን እንዳለ ያንን ደግሞ ሊያሳጡን የሚፈልጉ እንዳሉ የሚያመላክት ነው። ስለዚህ ይህንን ያው ማሸነፍ የሚቻለው በተጨማሪም ያውም በጸሎት ነው። ሁሉንም ማሸነፍ የምንችለው በጸሎት ነው። ያው መበርታት ይኖርብናል ማለት ነው። እንደዚህ አይነት ህልሞች ካየን ያለንን ነገር ሊያሳጣን የመጣ ነገር እንዳለ የሚያመላክት ነው። ስለዚህ ጸሎት በደንብ ያስፈልጋል ማለት ነው። ጥሬ በሶ ካለምን ሱባኤ ብንገባ መልካም ነው። ያው የምናገኘው ነገር አለ። እንደዛ ብናደርግ መልካም ነው። ይሄንን ካለምን ያው ወደ ሱባኤ ይዘን ትብንን የምናገኘው ነገር እንዳለ ነው የሚያመላክተው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ላይክ ሽር ማድረግ እንዳረሱ። ለዛሬ ይህን ይመስላል። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን ግን አትርሱ።